አዲስ አበባ በመፍጠርና በመፍጠን ሕሳቤ ውስጥ በለውጥ እየተራመደች የነገ መዳረሻ የስኬት ከተማ እየሆነች ነው። ሰውን ማዕከል ያደረጉ የልማት ስራዎች የከፍታዋ ምሰሶ ሆነዋል። ከተረጂነት ወደ ምርታማነት የሚሸጋገሩበት ሰርተው በሚለወጡባት ከተማ ስራን ሳይንቁ ሰርተው ብርታት፣ ጥንካሬና ታታሪነት አቅም ሆኗቸው ወድቆ መነሳትን ያሳዩ አርያዎች በርካታ ናቸው። እኔ በፊት ሰው ቤት ነው ተመላላሽ ነው የምሰራ ሁለት ልጆችን ያለኝ እኔ ችን እርጉዝኜ ለዚችም አበላት የለም ሴፍትኔት ሳልጀምር እችኛን ተሸክሜ እርጉዝኜ እሰራ ነበረ። የሰው ቤት ማለት ነው። ልብስ አጠባ ነው የማጥበው እንጀራ መጋግር አለው። እንጀራ ሲያጋግር 900 ብር ነው የሚያስብልኝ። እሱም ቀን ሙሉ ሆኖ ነው። ልጆቼ እየተራቡ ነው። ምን እያሉ ነው እንኳን አይደለም እች እንኳን የምንቀመጥበት እንኳን የለችም። ምንም ነገ ያለን ከሴፍቲኔት ሲመሰግቡ ያዩን እች ፍራሽ ናት። መሬት ጌጣጌጥ ነበር ምሰራው ከወዳደቁ ጨርቆች ጫርቆች ከመርካቶ እያመጣው ቤት ውስጥ ነበር ምሰፋው። ከሴፍቲኔት በፊት የዩቴ ነበረው ያው ቀን ሰራተኛ የሰራው ነበር። ባለቤቴ ኦፕሬሽን ናት የወለደችው። ያውን የሚያገኝና ልጆች ወኪን ደግሞ ቤተሰብ የሚያስተዳድሩ አይመጣጠልም። በጣም ዝቅ ያለና የወረደ ነው። ሸራ ውስጥ የሚኖር ሰው ነኝ። የከተማ አስተዳደሩ ከለውጡ ወዲህ በተጠናከረ መልኩ በዝቅተኛ ኑሮ ውስጥ የሚገኙና ድጋፍ የሚፈልጉ የሕብረተሰብ ክፍሎችን የሚደገፉበትና በዘላቂነት ከተረጂነት የሚወጡበት የሴፍትኔት የድጋፍ ማዕቀፍ በማዘጋጀት የብዙዎችን ሸክም አቅሏል። ከጠባቂነት ወደ ስራ ፈጣሪነት እና ምርታማነት አሸጋግሯል። አጠገባችን ብዙ ጸጋ አለ። ያላየነው፣ ያልሰራንበት፣ ያልተጠቀምንበት፣ ያልተለወጥንበት ዙሪያችን ጸጋ ከቦናል። ፈጣሪ ምንም አልከለከለንም፣ እኛ የተመለከትንበት መንገድ ካልሆነ በስተቀር አሁን እንግዲህ ከተረጂነት ወደ ምርታማነት ብለን ሁሉም እጆች፣ ሁሉም አእምሮች፣ ሁሉም ጉልበቶች ሀገርን ለመቀየር እንዲሰሩ መንግስት እየሰራ ይገኛል። ሁለትን የተኛ መጀመሪያ እንደገባን አካባቢ ሶስት ሺህ ብር ለቀቀላቸው አላሉ። እኔ ያቺ 3000 ብር እስከምትመጣ ድረስ ሚሊዮን ብር እንደመጣልኝ ነው ያሰብኩት። እኔ ግን ቅቤ ባመጣ ይሻለኝ አላልኩት። ቅቤ አምጥቼ እዚህ ጋር እቸረችራለሁ። ከዛ በኋላ የመግብም አመጣለሁ የምንም ማመጣለሁ ብዬ 3000 ብር ተገኘልኝ 3000 ብር ተበደርኩት ቅቤ ማምጣት ጀመርኩ። 3 ኪሎ ዱቄት አመጣሁና 700 ብር እሸጥኩት። ከዛ መልሼ አምስትም ስድስትም ስድስትም ሰባትም መጋገር ጀመርኩ። ሰው ልጅ በትንሹ ነው የሚነሳው። እንደዛ እያልኩ ነው። ይሄ ማሽን፣ የዳቦ ማሽን ይሄ ጋራንቱ ሲለቀቅልን አንድ ላይ ይሄኛው መስራት ጀመርኩ። ከሰልጠና ገባን፣ ከሰልጠና የትምህርት ኪሎት ገባን። ሶስተኛ ላይ የምንፈልገው ዘርፍ መረጡናል። ዘርፉ ላይ የመረጥኩ እኔ ግርብና ልማት ነው፣ እሱ ነው የመረጥኩ። በመጀመሪያ ባገኘው ውቁብም በጎች ነው የገዛው ከሁለት በጎች የወለዱ የወለዱ በዙ። ከተለቀቀች ብር ደግሞ የተወሰነው አንድ ላም ገዛው ገዛውና፣ ግማሽ ብር ደግሞ ተበድሬ ሁለት ላም አንድ ላይ ገዛው። እግዚአብሔር የተመዘገነሁን በዚህ ሴፍትነት ስራ ፈቃዴንም የመረጥኩትንን ዘርፌንም አጸደቁልን። ሀገራችን 26 ብሯን ስንወስደው የ240 ምናምን ነው የተበደርኩት፣ እዚህ ላይ ማለት ነው። መጀመሪያ የተሰጠ የተለቀልን 80 ፐርሰንት ነው። የተወሰነ ደግሞ የቆጠብነው ነበረ፣ ከሱ ላይ እኔ ከቆጠብኩት ጋር ጨምሬ፣ ከዛ ነገሮች ወደዚህ መጣው። ትንሽ ነበረች እንደዚህ ሳትሰፋብ፣ በጣም ትንሽ ነበረች። ከዛ እያለ እያለ ነገሮች ሆኑ። አሁን አንድ አመት ከስድስት ወር አካባቢ ሆነኛል፣ በዚህ ዘርፍ ውስጥ ከተሰማራ። እኔ አሁን ቅቤ ምሰራለሁ። አይብም አመጣለሁ። እንቁላሉም ለልጆቼ ቆጠባ ነው እንቁላሉ። በእርግጥ ላውንደር ልብስ አጥባለሁ። ለርጎ ራሴ ከውጭ አልገዛም። የተረፈኝን እሸጠዋለሁ እ እሰራለሁ። ኬሚካሉ ከመርካቶ አመጣለሁ። ዶሮ አለ፣ ኒቦች አሉ፣ በጎች እንደምታዩ፣ ላሞች እንደምታዩ፣ ጥጆች አሉ፣ የላም ወተት አለ። ግቢ ውስጥ ደግሞ ዶሮና ኒቦች አሉ ማለት ነው። ይህ ሁሉም ውጤቱ የሴፍቲኒ ውጤት ነው። ፐርሰንት የቆጠቡትን 20 ፐርሰንት በተጨማሪ ደግሞ ወደ ስራ ለመግባት የሚያስችላቸው ወደ 600 ዶላር የሚሆን እንደዚሁ ከፕሮጀክቱ እንዲከፈላቸው ባለው ምንዛሬ እንዲከፈላቸው በማድረግ ወደ ቋሚ ስራ መስክ እንዲገቡ ተደርጓል ማለት ነው። እነዚህ ዜጎች ግማሾቹ በንግድ ግማሾቹ በከተማ ውስጥ ባሉ የጓሮ አትክልት የከተማ ግብርና ስራ አንዳንዶቹ ቤታቸው አካባቢ በራሳቸው ቤት ውስጥ የልብስ ማጠቢያ ማሽን በመግዛት በአካባቢው ላይ ይህንን ሰርቪስ በመስጠት በእለት ገቢ ውስጥ የሚሳተፉበት የተለያዩ የስራ አማራጮች ውስጥ እንዲገቡ ተደርገዋል። ዛሬ ብዙዎች በሴፍትኔት ድጋፍ ከአስቸጋሪ ህይወት ወጥተው ትላንትን ታሪክ አድርገው ዛሬን እንደ ድል ተጠቅመው በነገ ተስፋ ለሀገራችን ብልጽግና አሻራ እያኖሩ ነው። ልጆቼን እንደና አድርጌ መቀለብ ችያለሁ። ምንም አይጎልባቸው፣ ጫማም ይሁን ወዳቸውንም ይሁን ምንም አይጎልባቸው። ልጆቼ የፈለጉ ነገር ያገኛሉ፣ ወተት ያገኛሉ፣ እንቁላል ያገኛሉ። እግዚሃር ይመስገን። ከቤትም ስጋም ከዚሁ ነው የምንበላው ያንንም ደግሞ የተበደርኩትንም ብርም ደግሞ እየቆጠብኩ እቁብ እየጣልኩ እየከፈልኩ ነው ያለሁት ማለት ነው። ሳገኘው አሁን ወደ 30 ልጅ ተጠግቻለሁ። እግዚአብሔር የተመሰገነ ይሁን። ያንን ልጅ የምታውልበት 1500 ብር ነው። በቃ አጠቃላይ ስድስት ከኔ ጋር ሰባት ሰራተኛ ነኝ። ከድህነት ወጥቼ ከሰው እርዳታ ወጥቼ ይኸው የራሴን ፈጠራ እየሰራው ያለው ነው ማለት። እያንዳንዱ እጃችን መንቀሳቀስ መስራት መቻል ይኖርበታል። ኢትዮጵያውያን ካልሰራን ካልተጋም በስተቀረ ለውጥ አጠብቁ የሚሰሩ ጠንካራ ሞዴል የሆኑ እጆች እና የተለወጡ ሕይወቶችን በማሳየት በኩል ለውጥ እናመጣለን። አሁን የምናስመርቃቸው የሁለተኛው ምዕራፍ የሴፍትኔት ተጠቃሚዎች ናቸው። በቤተሰብ ደረጃ 31 ሺህ ሁለት የሚሆኑ ቤተሰቦች እንደዚሁም 17398 የሚሆኑ ተጠቃሚዎች ናቸው ማለት ነው። በዚህ አሁን በሁለተኛው ምዕራፍ ላለፉት ሁለት አመታት በድጋፍ ማዕቀፍ ውስጥ ተካተው ሲጠቀሙ የነበሩ ወይም ደግሞ ዛሬ ወደ ቋሚ የስራ መስክ ድጋፍ ማዕቀፋቸውን ጨርሰው የሚሸጋገሩት ማለት ነው። ያለፈውን አላስብም። አሁን የፊቱ የእኔ ፊት ያለው ነው የማስበው። ለሰውም እተርፋለሁ እንኳን ለራሴ ለሰውም ተርፋለሁ እኔ ነጌ እቅደይ እግዚአብሔር ከፈቀደኝ በኒቡ በኒብና በላም እርባታው ታዋቂ እንደ አዲስ አበባ መታየት ይልሜ ይህል እንደኔ ስራ እጥ የነበሩ እናቶችን ታስተማርቼ ቤት ተከራይቼ ከዚ የተሻለ ቤት ተከራይቼ ይህን አድርገዋለሁ። ስልጠና ላይም ቃል ገብቻለሁ። ተደጋግፈን ማደግና ከድህነት መውጣት ከተረጅነት መውጣት እንደምንችል አይተናል። ዛሬ ዋጋ ከፍሎ ሰርቶ ከትንሽ ተነስቶ ከተረጂነት መውጣትና ስኬት ላይ መድረስ ጥረትን ይጠይቃል። ድህነትን ለማሸነፍ የሚተጉ እጆች ከራስ አልፈው ለወገን የደረሱ የተሻለ ነገን እየሰነቁ ባለራእይ ናቸው። ያ ጊዜ ጽፈት ቤቱን ፓርቲ እነሱ ባኖር እዚህ ደረጃ ላይ አልደርስም። ከእኛ ጋር ወርዶ ምን ላይ ደረሳችሁ፣ እንዴት ነው የምትሰሩ፣ ይሄ ድል ነገ ተመልሶ አይመጣም ብሎ ምክር ይሰጡናል። ነጊ ተሻለ የሰው እጅ አቲው ሰርታችሁ ተለወጡ እስከሚሉን ድረስ ነው የሚመክሩን። እግዚአብሔር ስጣቸው። አዲስ አበባ ትልቅ ጸጋ አላት፣ ኢትዮጵያ ትልቅ ጸጋ አላት። ትልቅ የስራ እድል አማራጮች አሉ። ስራን ባለመናቅ የተገኘውን ስራ በሙሉ በመስራት የሚታስበውን የሚመኙትን ህይወት መኖር እንደሚቻል በተግባር ከነዚህ ሴፍትኔት ተጠቃሚዎች አይተናል ማለት ነው። ይሄን ስናደርግ እንደ ሀገር ሁላችንም ማደግ መበልጸግ እንችላለን። ይሄ ካልሆነስ የኑሮ ውድነቱ ዓለም አቀፍ ጫናው በሙሉ የሚባሉት እነዚህ አሁን ያሉት የኢኮኖሚ ጫናው በሙሉ እንደ ግለሰብም ይመጣል ማለት ነው። ያንን ተቋቁሞ ለመስራት ለመለወጥ የግድ የእያንዳንዱ ሰው ጥረት ይጠይቃል። እንተባበር፣ አብረን እንስራ። ስራ ለመስራት ስንንቀሳቀስ በተለያየ መንገድ እንቅፋት ሊሆኑ የማይገባቸው አመለካከቶች መቀረፍ መቻል አለባቸው። አብረን እንልማ። ሁላችንም ከተጋን ከሰራን፣ የሚሰራ ከበዛ፣ የሚተጋ ከበዛ ለውጣችን ፈጣን ነው።